አሜን። መታከትን ኢየሱስ አይፈልግም። አሜን። የታካች እጅ ችግረኛ ታደርጋለች፣ የትጉ ሰው እጅ ግን ትበለጥጋለች። አሜን። አሌሉያ። ይህ ማለት ጠዋት ማታ እየተነሳ ብረት ሰው አንስቶ ሰውነቱ እንደሚለውጥ መፍጨርጨር ማለት አይደለም። በተሰጠን ነገር በመጽሐፍት ውስጥ ያሉትን የትኛውንም ማይጠቅም ነገር ተብለው የተጻፈ አንድ ነገር ማታገኝ በመጽሐፍ ነው መጽሐፍ ቅዱስ አሜን። ስለዚህ አንዳንድ ሰዎች ሞቅ ሲላቸው እንጀራቸው የሆነ ነገር ለጨምሩና ይሄ እኮ የጳውሎስ መልእክት ልክ አይደለም፣ ይሄ እንትና መልእክት ጴጥሮስ መልእክት ልክ አይደለም የሚሉና ወጋውል አሜን። እያንዳንዱ መጽሐፍ ቅዱስ ውስጥ የተጻፈ ነገር ለህይወታችን ጥቅም አሜን በጽድቅ ላለው ምክር ይጠቅመናል። ስለዚህ ምስጋናን ዛሬ እኔ ያዝኩት በቀጥታ መዝሙር ሃምሳ ቁጥር ሃያ ሁለት እና ሃያ ሦስት እንዲህ ይላል፣ በኢየሱስ አነባለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋናን የሚሰዋ ያከብረኛል። አሜን። የእግዚአብሔርንም ማዳን ለእርሱ የማሳይበት መንገድ ከዚያ አለ ይላል። አሜን። ምስጋናን ስትሰዉ ለእግዚአብሔር ከሆነ ያከበራችሁት ነው። አሜን። እንዲህ ብላችሁ እንዲህ ብላችሁ፣ ይሁን ችግር የለብኝም፣ ኢየሱስ ያደናል እና ምን እያልክ ነው ካላችሁ፣ ማዳን ትፈልጋላችሁ? የእግዚአብሔርን እጅ ማግኘት ትፈልጋላችሁ? የእግዚአብሔር ክንድ እንዲንቀሳቀስ ትፈልጋላችሁ? አመስግኑ። አሜን። እግዚአብሔር ክብር ይሰማው። አሜን። ያከብረኝ ልጅ ፒያሳ ላይ ያለ ብሮ በዚህ ሰዓት እያወራኝ። አሜን። መገናኛ መስላችኋል። አራኔ ፒያሳ ላይ ያለው ሃሌሉያ። በስከት ደረጃ ይዟ አንዱ መገናኛው ነው የሚሰጥ ይሄ ምን አሜን፣ ምን ብሎ ይናገራል? እኛ ያለው ፒያሳ ነው። ሃሌሉያ። አሜን። ስለዚህ ባለ ሰዋ እሱ ምስጋናን የሚሰዋ እሱ ያከብረኛል። እናንተ እግዚአብሔርን የረሳችሁ እግዚአብሔር ከትቢያን ሰጧችሁ፣ እግዚአብሔር ባርኳችሁ፣ እግዚአብሔር ለውጣችሁ። የረሳችሁት አያስፈልግም፣ ጸሎት የምትሉ አያስፈልግም፣ ምስጋና የምትሉ አያስፈልግም፣ ወንጌል የምትሉ ወጋው። አሜን ኢየሱስ ጌታ ነው። አትርዙት ያነፍሳችሁን ጌታ ለጌታ ክብር ይሁን። አሜን ሃሌሉያ። ከኔ ነብዩ